ኢትዮጵያ ዘርፈ ብዙ ዲፕሎማሲያዊ ጫናዎችን አልፋ በመላ ህዝቧ ትብብርና ቁጭት የታላቁ የኢትዮጵያ ህዳሴ ግድብን ከዳዳ ደርሳ ፍሬውን በማጣጣም ላይ ትገኛለች። ኢፍትሐዊና ተገቢ ባልሆነ መንገድ ያጣችውን የባህር በር ጉዳይም በጠቅላይ ሚኒስትር ዶክተር አብይ አህመድ መሪነት የትውልዱ ጥያቄ ከማድረግ አልፋ ወደ ዓለም አቀፍ ትኩረትን በመሳብ የኢትዮጵያውያን የባህር በር ጥያቄ አሁን ላይ ወደ ማይቀለበስ ደረጃ ላይ ደርሷል። በታላቁ የኢትዮጵያ ህዳሴ ግድብ ን ድል እንግዲህ በቀይ ባህር ላይም ለመድገም ከዚህ ትውልድ የሚጠበቅ ብሔራዊ ጀግንነት ሆኗል እነዚህን የሁለቱን ውሃዎች ጉዳይ ቀደም ሲልም በመግቢያችን ላይ እንደገለጽንላችሁ የዛሬ አብይ ትኩረታችን ነው በዚህ ላይ ደግሞ ከባልደረባችን አሳየናቸው ክፍሌ ጋር ቆይታ የምናደርግ ነው የሚሆነው እንዴት አመሻሳይ ናቸው እንዴት ነሽ ጸጋ ሰላም ነው ይመስገነው እንግዲህ ቀደም ሲልም ስናነሳው ነበርና እነዚህ በሁለቱ ውሃዎች ጉዳይ ላይ አሁን ያለው ትውልድ በተለይ ምን ማድረግ አለበት ምን ይጠበቃል መልካም እንግዲህ ትልቁ ጉዳይን ነው ያነሳ፣ ነው የህዳሴው ግድብ ግንባታን ቋግሜ አራት አስመርቀን በ2017 ማለት ነው ይፋ አርገናል። አንድ ያስመርቀን ግን የምንተው ጉዳይ አይደለም። ሁሌም የምናነሳ ሁሌም አጀንዳችን መሆን ያለበት ጉዳይ ነው። ግድቡን ስናስመርቅ እንግዲህ የሚፈጠሩ ጫናዎች ይቀንሳሉ፣ ይቆማሉ የሚል አመለካከት አለ በብዙዎች ዘንድ። ይሄ ደግሞ በተቃራኒ ነው። እንደውም ጫናው እየበረታ መጥቶ ከአሳሪ ህጎችን ከማስፈጸም የግድቡን አሞላል የግድቡ ሂደትን በተመለከተ እንግዲህ እየተመለከት ነው አሁንም ጫናው የተጠናክረው ቀጥለዋል በኢትዮጵያ ላይ ይህ የትውልድ ጉዳይ መሆኑን የምናነሳበት ጉዳይ ነው ማለት ነው። ይህንን እንግዲህ ትውልዱን ሰፊ የቤት ስራን ካሁን ካአሁን በኋላም እንደሚጠበቅ ማሳያዎች ናቸው ማለት ነው። እነዚህን እናነሳለን። ከታሪካችን አንዳንድ ነገሮችን እናንሳ። የአክሱም ስልጣኔን እናንሳ የአክሱም ስልጣኔና የታላቁ የኢትዮጵያ ደስ ህዳሴ ግድብ ሁለቱ ውሃዎች ስንል የባህር በርና የቀይ ባህር የህዳሴ ግድብና የቀይ ባህር ስንል ሁለቱም የማይነጣጠሉ ናቸው። ለዚህ ነው አክሱም እንግዲህ አዶሊስና ዘይላ የሚባሉ ታላላቅ የወደብ አካላት አሉት። የአክሱም ስልጣኔም በእነሱ ላይ የተመሰረተ ነበረ። የአክሱም ስልጣኔ መውደቅም የሁለቱ ወደቦች በአረቦች መያዝ ጋር ተያይዞ የተያዘ ነው በሰባተኛው ክፍለ ዘመን የምስራቁ እና የምራቡ ቀይ ባህር በአረቦች በቁጥጥር ስር ሲዋል የአዶሊስ የዘይላ ወደብ በነሱ ቁጥጥር ስር ሲሆን የአክሱም ስልጣኔ መፍረክረክ ጀመረ። እየቀነሰ መጥቶ የገናና ስልጣኔ ከበበል ኤልመንደብ አንስቶ እስከ ደቡብ አረቢያ ሲዘልቅ የነበረው ስልጣኔ እንግዲህ እነዚህ የባህር በሮች መያዝ ጋር ተያይዞ እየከሰመ መጣ ማለት ነው አሁንም ይሄ ህግ ይሰራል ኢትዮጵያ የባህር በር በተጠጋች ቁጥር ገናና ና ታላቅ ሀገር ትሆናለች ልክ እንደ አክሱም ስልጣኔ የባህር በር ከሌላት ደግሞ በውስጥ የሚፈጠረው ችግር እንግዲህ የባህር በርን ስናነሳ የስልጣኔ የንግድ የባህል መግቢያ በር ተደርጎ ነው የሚወሰደው ይህንንም ተከትሎ ከታሪካችን መማር እንዳለብን አንዱ የሚነሳ ጉዳይ ነው ከራሷ ግብጽም እንማር ከግብፅ እንግዲህ ስናነሳ ሁለት ጉዳዮች ግብፅን ትልቅ እንድትሆን ካደረጉ ጉዳዮች መካከል አንደኛ የስዊዝ ቦይ መከፈት ነው፣ 1969 ላይ የተከፈተው 1869 ላይ የሱዊዝ ቦይ መከፈት፣ 1971 ላይ ደግሞ የአስዋን ግድብ መገደብ ነው። ይህም የቀይ ባህርና የአባይ ወንዝን ነው። አስዋን አባይ ላይ ተሰራ፣ ያኛው ደግሞ የስዊዝ ቦይ በቀይ ባህር ላይ ተከፈተ። ሁለቱ ግብፅን እንግዲህ ጠንካራ ሀገር እንድትሆን አድርጓታል። የቀይ ባህርን ስንመለከት የንግዱ የቱሪዝሙ እንቅስቃሴን ይቆጣጠራል። የአባይን ስንወስድ ደግሞ የነካይሮን ጨምሮ ትላልቅ አሌክሳንደር የሚባሉ ከተሞች የተመሰረቱ ቱሪዝሙም ንግዱም ግብርናውም የተመሰረተው በእነዚህ ሁለቱ ውሃዎች ላይ ነው ማለት ነው። ይሄ ፎርሙላ ለኢትዮጵያም ይሰራል። ኢትዮጵያ በሁለቱ ውሃዎች ላይ ካሰራች ገናናና የሰለጠነች በዓለም ላይ ታዋቂ ሀገር በኢኮኖሚም የፈረጠመች መሆን አትችልም ማለት ነው። ኢትዮጵያ ሁለቱ የውሃ በሮቿ የውሃ አካላትን እንዳትጠቀም የተደረጉ ሴራዎችን ስንመለከት ደግሞ አንደኛው የአባይን ሸለቆ ከምንጩ እንቆጣጠር የሚለው ስትራቴጂ ነበረ። ያ በጉንደትና በጉራ ከተዘጋ በኋላ ሌላ ስትራቴጂ ተነደፈ። ምንጩን ባንቆጣጠረውም በትልቁ የአባይ ወንዝ ላይ ፕሮጀክት እንዳይገነባ እናርግ የሚል ስትራቴጂ እንግዲህ ሰፍኖ ቆይቷል። ይህንን ቋግሜ አራት ላይ ሰበር ነው። ቋግሜ አራት ላይ ምን ተከሰተ? ታላቁ የኢትዮጵያ ህዳሴ ግድብ ግንባታ ተገንብቶ በግድቡ ላይ ትልልቅ ፕሮጀክቶችን እንዳይገነቡ እናርጋቸው የሚለው ጉዳይ ተነስቷል። እንግዲህ ሌላው ኢትዮጵያን ከባህር በር ማራቅ የሚለው ስትራቴጂ ነው። ግብጽና ሌሎች የአውሮጳ ቀኝ ገዢዎች የወጠኑት እቅድ ነው። ይሄ እንግዲህ ግብጽም። በአረቦቹ የተነሱ ሀገራትም ጭምር የአውሮፓ ቀኝ ገዢዎች ይበልጡኑ በመተባበር እንግዲህ ኢትዮጵያ ከባህር በር የማራቅ ስትራቴጂን ተከትለው እስካሁን ድረስ ከባህር በር ርቃ በመሀል የተመለሰ ነገር ነበረ። መጨረሻ ላይ እንግዲህ ይህ ነገር ተከስቷል። የኢትዮጵያ መሪዎችም እንግዲህ በዘመናቸው የኢትዮጵያ ባህር በርን ለማስመለስ ሰፊ ስራዎችን መስራታቸውን እናነሳለን። እንግዲህ ምን ይጠበቃል ከአሁኑ ትውልድ የሚሉ ሶስት ጉዳዮችን እናንሳ። የአሁኑ ትውልድ እነዚህን አጀንዳዎች ማወቅና ከከፋፋይ የሀገር ውስጥ ትርክት በመውጣት አንድ በመሆን በዓለም አቀፍ ጉዳይ መሞገት አለበት። በባህር በውሃ ላይ ያለው ትምህርትና ግንዛቤ በስፋት መጨበጥ አለበት። በባህር ኃይል በባህር በር ላይ በኢትዮጵያ በሁለቱ ውሀዎች ላይ ያለው ትምህርት መሐንዲሶች፣ ምሁራኖች፣ ምርምር የሚያደርጉ ሰዎች፣ ጂኦግራፈሮች፣ ምሁራኖች በዚህ ላይ ሰፊ ስራዎችን ሰርተው አንደኛውን ቅድም እንዳልኩት አሳክተነዋል። ሁለተኛውን ለማሳካት ደግሞ በአለም አቀፍ በውስጥ በሚሰሩ ሰጡን የቤት ስራዎች ወጥተን እነዚህ ስራዎች ላይ ትኩረት አድርገን መስራት እንዳለብን የሚያሳዩ ጉዳዮች ናቸው ማለት ነው። መልካም እንደው፣ በመጨረሻ ምናልባትም በዚህ ጉዳይ ላይ የሚዲያና የኮሚኒኬሽኑ ዘርፍ ምን ሊሆን ይገባል? እኛም ያለንበት ሙያ ነውና እንዴት ነው ይህንን ነገር ማስቀጠል የሚቻለው? አዎ፣ የሚዲያና ኮሚኒኬሽን ስራው እንግዲህ የወል ትርክትን መፍጠር ነው። ቅድም እንዳልነው ህዳሴውን አስመረቅን እምንተው አይደለም። ጫናውም እየበረታ መጥቷል። በዛ ረገድ የሚዲያ ስራም ህብረተሰቡን የማስገንዘብ ስራ በእነዚህ ውሀዎች ላይ ያለው ትምህርት ከታሪካችንም ቅድም እንዳልነው አንዱ መከራከሪያችን ታሪካችን ነው። በቀይ ባህር ላይ ያለን ስልጣኔ ከፍተኛ ነው። ይገባኛልም ነው ታሪካችንን ጠቅሰን ነው እነሱ ጉዳዮችን የማስተማር በምህንድስናው ታሪክም በውሃ አጠቃቀም፣ ውሃችንን መምራት ማስተዳደር ከቻለን ከድህነት እንወጣለን፣ እንበለጽጋለን። ይሄ እንግዲህ በሁሉም ዘንድ ያለ ከፋፋይ ትርክቶቹ ደግሞ ፕሮጀክቶቻችንን እንዳንሰራ የቤት ስራችንን እንዳንሰራ የሚያደረጉ ናቸውእና በሱ ላይ ትኩረት ያደረጉ ተከታታይ ትምህርቶችን ግንዛቤዎችን ማስጨበጥ አለብን ማለት ነው። እጅግ በጣም አድርገን አመሰግናለን። ባልደረባችን አሳየ ነው ቸው ክፍሌ፣ መልካም ምሽት። አመሰግናለሁ።